ፋጅር ካንተ እያለፈ ነው ተመልከት ሁለት ረክዓ የሱቢ ሰላት ምንሰግዳት ከዚሽ ዱኒያና ከውስጧ ካለው ነገር ይበልጣል ተብልሃል እንዴት አሳልፋለሁ ነው ይሄንን እንዴት ይሄ አላህ ስብሓንሁ ወተአላ አጅር የነፈገው ካልሆነ የተነፈገ ካልሆነ በስተቀር እንዴት ይተዋል በፍጹም አልተውም አላህ ካለ ጤና እስካለኝ ችሎታው እስካለኝ ድረስ መተው የለብኝም ማለት ነው ነስአሉላን ፈል እሺ መቶ ሰላሳ ላይ ምን ይላል ለፈጅር ሁለት ረካዎች የሚፈጸሙ ሱናዎች፣ ለፈጅር ሁለት ረካዎች የሚፈጸሙ ሱናዎች። ማለትም አሁን የፈጅር ሰላት ቀብልያ ስንት ረካ አለው ብለናል? ሁለት ረካ አለው ብያለሁ አይደል እንዴ። እነዚህ ሁለት ረካዎች አሰጋገር አላቸው፣ ራሳቸውን የቻለ ሱና አላቸው። የፈጅር ሰላት ሁለት ረካ ሁለቱ የፈጅር ረከዓ ሁለቱ የፈጅር ሰላት ረከዓ ራሱን የቻለ ምን አለው ሱና አለው አሰጋገዱ አሁን ይህንን ልብ ብለን እንከታተል ልብ ብለን እንስማ እነዚህ ፈጅር ላይ የምንሰግዳቸው ከፈጅር ከሱቢ ሰላት በፊት የምንሰግደው ሁለት ሁለት ረከዓ ሱና ራሱን የቻለ ህግና ደንብ አለው ይህንን ህግና ደንቡን መጠበቁ ሱና ነው የተወደደ ስራ ነው ባታደርገው ችግር አይደለም። በፈለገ እንደፈለገ በተሰግደው ስርዓቱን ጠብቅ እንጂ አርካኑና ዋጅባቶቹን አሟላ እንጂ። ነገር ግን ይህንን የነቢዩ ሰለላሁ ዐለይሂ ወሰለም ሱና መከተሉ በላጭ ነው። ያንተን አጅር የበለጠ ምን እንዲሆን ያደርገዋል? ከፍ ያለ እንዲሆን ሰበብ ይሆንልሃል ማለት ነው። እሺ አንደኛ አጠር አድርጎ መስገድ። ሱናውን አጠር አድርገ ነው የምትሰግደው፣ አታረዝሙ። እሺ ምን ይላል? አጠር አድርጎ መስገድ በሰሂህ አይንና በሌሎችም እንደተዘገበው አኢሻ ረድያላሁ አንሃ ነቢዩ ሰላላሁ ዐለይሂ ወሰለም ከሱብሂ ሰላት በፊት ያሉትን ሁለት ረካዓዎች ያሳጥሩ ነበር ብላለች። ብላለች ረድያላሁ አንሃ ወአርዳሃ። ሁለተኛው እንግዲህ ሱናውን አጠር አድርገን ነው የምንሰግደው። ሁለተኛው በፈጅር ሱና አንደኛው ረካዓ ውስጥ ከፋቲሃ በኋላ አንዳንዴ ሱረቱል ካፊሩን፣ በሁለተኛው ረካዓ ውስጥ ሱረቱል ኢኽላስን መቅራት። አሁን ይሄ አንደኛው አሰጋገድ ሁኔታ ነው። አሁን ልብ በሉኝ። የፍሱብ ሰላትን ስንሰግድ የምንቀራቸው ሱራዎች የተወሰኑ ናቸው። በሱና ከፋቲሃ በኋላ አንደኛው አሰጋገድ በአንደኛው ረካ ፋቲሃን ከቀራው በኋላ አልሐምዱሊላህ ረብል ዓለሚን ወለዳሊን አሚን ካልኩ በኋላ ምን ቀራለው? ሱረቱል ካፊሩን ቁል ያ አዩል ካፊሩን ላአቡዱ ማ ተዕቡዱን ኢላ አኺሪሂ አንደኛው ረካ። በሁለተኛው ረካ ደግሞ ፋቲሃን ከቀራው በኋላ ምን መቅራት

በሱረቱ አሊ ኢምራን ውስጥ 64 ኛው አያ ነው። አሁን ይሄ ሌላኛው የአቀራር ስልት ነው። በአንደኛው ረካ በሱረቱል በቀራ ውስጥ በ136 አያ ረቁጡ 136 ላይ የሚገኘውን ቁሉ አመና ቢላህ ወማ ኡንዚለ ኢለይና ወማ ኡንዚለ ኢለይኩም የሚለውን

አያ መቅራት በሱረቱ አሊ ዕምራን ውስጥ ስንተኛ አያ? ስልሳ አራተኛ አያውን ይሄ ሌላው አቀራር ነው ማለት ነው። ይሄ ለሱቢ ሰላት ካለ ሱናዎች መካከል ነው። እንደገና አሁንም ሶስተኛው አይነት ሱና ከሁለቱ ረካዎች በኋላ ከፈለገ በቀኝ ጎኑ ላይ ጋደም ማለት ነብዩ ሰላሰለም ያደርጉት ነበረና በቤቱ መስገድ፣ አሁን ሌላው ሱና ነው። ሶስተኛው የሱቢ ሰላት ሱና ሱና የሱቢ ሰላት ሱና ሱና ማለት ሱቢ ሰላትን ሱናውን ስንሰግድ የምንፈጽማቸው ሱናዎች ናቸው። ሶስተኛው ሱና እዚህ ጋር የተገለጸልን ሱቢው ሱናውን የት መስገድ? እቤት መስገድ። ከሰገድክ በኋላስ በጎን ትንሽ ጋደም ማለት በቀኝ በኩል ራሱን የቻለ ሱና ነው። اللهم اجعلنا ممن يتبع القول ممن يستمع القول فيتبع احسنه እናም ያደርጉ ነበረ በቃ ሱና ነው። ትክክል የነቢ ሱና ነው። በተለይ ደግሞ ቅያምን የሚሰግድ ሰው ምክንያቱም፣ ነቢይ ሰለላሁ አለይሂ ወሰለም ሌሊቱን በሰላት ላይ ነው የሚያሳልፉት። አየህ፣ ሁለቱን ረከዓት አጠር አድርገው ከሰገዱ በኋላ በጎናቸው ትንሽ ጋደም ይሉ ነበር። ሰለዋቱ ረቢ ወሰላሙ አለይህ። እሺ፣ እንቀጥል። ማስገንዘቢያ ይላል፣ ማስገንዘቢያ ይልና እነዚህ የረዋቲብ ሱናዎች ወይም ዊትር ቢያመልጡ በቀን በሸፍዕ ቀዳ ማውጣት ሱና ነው። ለምሳሌ አምስት ረክአ ዊትር መስገድ ፈልጎ ካመለጠው በቀን ስድስት ረክአ ይሰግዳል። ነቢዩ ስለ ላ ስለም የፈጅር ሁለት ረክዎች በእንቅልፍ አምልጠዋቸው ቀዳ አውጥተዋቸዋል። ከዙህር በፊት ያሉትን ሁለት ረክዎች ከአስር በኋላ ቀዳ አውጥተዋቸዋል። ሌሎች ረዋቲቦች ካመለጡ ቀዳ ማውጣት እንድመትላቡበን ከዙር በፊት ያሉት ሌሎች ረዋቴዎች ካመለጡ ቀዳ ማውጣት እንደሚቻል በእነዚህ ማስረጃ ላይ ማስረጃዎች ላይ በመንተራስ በቅያስ ይፈቀዳል። አቡ ሰዒድ ረዲ ላሁ አንሁ ባስተላለፉት ሐዲትም ነቢዩ ስለ ላ ሰለም ዊትር በእንቅልፍ ውስጥ በመርሳት ያመለጠው ሰው ሲነጋ ወይንም ሲያስታውስ ይዝገደው ብለዋል። አትርሚዲና አቡ ዳውድ ዘግበውታል። ይሄ ማለት ምን ማለት ነው? አሁን ይሄ ነገር ሳያል ጥያቄ ያለው እዚህ ላይ ተጠይቁ ባካችሁን አደራ አደራ። እዚህ ላይ እየጠየቃችሁ አትረብሹን ብለናል ከዚህ በፊት ጥያቄ ያለው በየት ነው የሚጠይቀው? በዋትሳፕ ነው የሚጠይቀው፣ እዚህ ላይ አይጠይቅም። ይሄ የደርስ ጊዜ እንጂ የጥያቄና መልስ ጊዜ አይደለም። እንደውም ሰሞኑን የጥያቄና የዋትሳፕ ጥያቄና መልስ ፕሮግራማችን ከደርሳችን ብቻ አድርገነዋል፣ ሌሎችን አናስተናግድም ብለን ብዙ ጊዜ ተናግረናል። እሺ አሁን ስሙኝ እነዚህ ረዋቲቦች በቀንና በሌሊት ውስጥ ከአምስቱ ሰራቶች በፊትና በአድያና ቀብልያ የምንላቸው ስንት ረካ ነው የምንሰግዳቸው? አስራ ሁለት ረካ እሽ። ለምሳሌ እንበል ለምሳሌ አሁን ልብ ብላችሁ ታደምጡኝ እና ለምጠይቁ ጥያቄ መልስ ትሰጡኛላችሁ፣ የበለጠ እየገባን እንዲሄድ። አንድ ሰው ኦኬ ተኝቶ ሰላታ ጊዜ ሄደበት እሱ ከሲባንን ይቃም እያለ ነው። እሱ ሲባንን ይቃም እያለ ሙዱ አድርጎ ወዴት ይሄዳል? ይሄዳል ወደ መስጂድ ይሄዳል። አሁን እሱ መስጂድ ሲገባ ምን እየተደረገ ነው? እየተሰገደ ነው። ምን ሰላት? ሱቢ ሰላት እየተሰገደ ነው። በዚህን ጊዜ ምን ያደርጋል? ሱና ሰላት ይሰግዳል ወይንስ ከጀማው ጋር ይቀላቀላል? ከጀማዓው ጋር ይቀላቀላል። ሱናውን ምን ያደርገዋል? ይተወዋል ወይ ደግሞ ያቆየዋል ለመቼ ለሰላት በኋላ ኦኬ በዚህን ጊዜ ምን ያደርጋል ይሄ ሰው ወንድም ሁን ሴት በዚህን ጊዜ ሱናውን ይተውና ከጀማዓ ጋር በመግባት ሱና ሰላቱ ፈርዱን ሰላት ይሰግዳል የሱቢን ፈርድ ሰላት ከዛ በኋላ ሰላቱ ፈርዱ ካለቀ በኋላ ሱናውን መስገድ ይችላል በጣም ጥሩ እሺ አሁን እዚህ ጋር ተግባባን እዚህ ጋ ተግባባን። አሁን ይሄ ሰው ሲጀመር መስጅድ ሲገባ ምን እየተሰገደ ነው? ሱቢ ሰላት እየተሰገደ ነው። ሱቢ ሰላት ተሰግዶ ሲያበቃ አሁን ልብ በሉኝ። ሱቢ ሰላት ተሰግዶ ሲያበቃ አዝካሩን አደረገ።